ያ ነው እኔ እንትን ያለ። ስለዚህ ደግሞ እንዳትመጣ የሆነ በቃ እንዳትመጣ ከፈለግ እኮ በችሎታ ነው እሷን የምትገፋት እንጂ ይሄ በእንትን አደለም። አትችልም መግባት። እኔ አካውንቷን ፎሎ አላረኩትም። አዲስ አካውንት አሮጌ አካውንቷ አይመጣልኝም። ለዛ እኮ ነው እና በችሎታ አሁን እኛ የምናወዳደራቸው ማንን ነው ቤታ? በእድሜ እኩል ነን። እንዲያውም ሳትበልጠን አትቀርም ስለ እውነት ለመናገር። በዕድሜ ልትበልጠን ትችላለች። እኔ እንዲያውም አሁን በስሟ ነው እየጠሯትኛል እኔ ስሟን ራሱ ጠርችዋል አሉ ለመጀመሪያ ጊዜ ትላንትና። ስሟን ጠር ለመጀመሪያ ጊዜ አልጠራትም። ስሙ ምክንያቱም ስሟን ከጠራኝ፣ እኔ ስሟን ከጠራኝ ክብር ነው ምሰጣት። ስለዚህ ስሟን አልጠራትም። አሁን ምንድነው የምንፈልገው? እኔ ብቻ እኔ ብቻ መኪና ይገዛት፣ እኔ ብቻ ላ ሰርች እንዲያደረግኩት፣ እኔ ብቻ ኖ ኖ ኖ ኖ። በኢትዮጵያ ላይ ብዙ ወጣቶች አሉ ዩቱብ ተጠቅመው ሳይሆን የራሳቸውን ፈጠራ ፈጥረው በጣም ትልቅ ቦታ የደረሱ አንቺም የራስሽን ፈጠራ ፈጥረሽ እዚህ ጋር ደርሰሻል ቴንኪው ጋር ነው የሚባለው ቴንኪው ማንም ያላገኘውን ማንም በእኔ እድሜ ሰርቶ ያላገኘውን በተለይም አንቺ በነበርሽበት እስታተስ ማንም ሰው የአረብ ሀገር ብዙ እድሜያቸውን ጨርሰው ብዙ ተጎርተው ብዙ ነገር ሆነው የሚመጡ አሉ እግዚአብሔር እንደሚያጋጠማቸው ደግሞ የስንት ፎቅ የስንት ካምፓኒ ባለቤቱ ይሆናሉ እና የአረብ ሀገር ሴቶች ሰርታችሁ እንዲያትሆን አይባልም፣ አይባልም። ለአንቺ የሰጠውን እድል ምናልባት እነሱ አላገኙትም። እንደ አንቺ ላይሆኑ ይችላሉ። ገባሽ? ስለዚህ እኔ ያገኘውትን ሰው ያገኙ ለምን አላገኛችሁ ብሎ ማዋረድ ሴቶችን ጥሩ አደለም። እንዳንቺ አይነት የማይፈልጉ እንዳንቺ መናገር የማይችሉ እድሉን ያላገኙ የዩቱብን እድል ያላገኙ ስለሆኑ ነው። ሁሉም ደግሞ ሁሉም ዩቱብ ላይ መውጣት የለበትም። አንቺ እንዳጋጣሚ ሆንሽ በሆነ ሰው ተተካሽ እዚ ጋር ደረሽ፣ ማንም በሌለበት ላይ አትሊስት ይሄ እኮ መታደል ነው። ሀገሬ ሆኜ ምናም ኦትስ ኦኬ እድለኛ ነሽ። ጥሩ ነው። ግን እንዳንቺ ደግሞ ያልታዩ ኢትዮጵያ ውስጥ መቶ ሀያ ሚሊዮን ሕዝብ ነው ያለ። ከአንቺ የበለጠ የሚኖሩ ወጣቶች ትምህርታቸውን ጨርሰው ከአንቺ የበለጠ ሰክሰስ ይሆኑ አሉ። በአንቺ አካሄድ ሰክሰስ መሆን እኔ ራሴ አልፈልገውም ምንም አይመቸኝም፣ አይመቸኝም። እንደዚህ እንዳንቺ አይነት ግን አንቺ ያዋጣኛል ይሆነኛል ብለሽ ከሄድሽ አንቺም ሂጂ፣ ለሌሎች መንገድ ልቀቂ። ገና ለገና ግን ይመጡብኛል ብለሽ ሁል ጊዜ የምትቆምሪያት እንቆማረን አይመቸኝም፣ አይመቸኝም፣ ነውር ነው። እኔ ብቻ ልብላ፣ እኔ ብቻ ልጠጣ። ይሄ የአባት ፕላትፎርም አይደለም፣ ስንት ሚሊዮን ሰዎች የሚተዳደሩበት በዩቱብ ብዙ ትምህርት የሚገኙበት ብዙ ሰዎች የሚያድጉበት ነው ስለዚህ አንቺም የራስሽን እንጀራ እንጎቻ ይዘሽ ነይ ሌላውም የራሱን እንጎቻ ይዞ ይጣ የፖለቲካ ልዩነት ከማንም ጋር የአስተሳሰብ ልዩነት የሃይማኖት ልዩነት እኔና ልጅ ሊኖረን ይችላል ግን የሰውን ነገር ገና ለገና በእንጀራ የትኛው እንጀራ የአንቺ ብቻ እንጀራ እኮ አይደለም እንጀራ እግዚአብሔር ለሁላችንም የከፈተልን አይደለም እንደ አሁን እንደዚህ ነው የምናገረው እኔ ጣጣ የለኝም ምክንያቱም እኔ በናቹራላቸው ተማምኖ እንዲወጡ ነው የምፈልገው። ወጣቶች ግዴታ እዚህ ጋር ላይት አርጌ እዛ ጋር ላይት አርጌ፣ ትናንትና አይታችኋታል ሲጨልም ምን እንደምትመስል ደህና ደሩ ልጅ ያልቀሳብኛለች ብላ ገባች። ኖ ኖ ኖ፣ የኢትዮጵያ እንትን ላይት የገጠምሽው ላይት ነው ፈካ አርጎ የሚያሳይሽ ላይት። ላይት ጠብቃችሁ ላይት ጠብቃችሁ፣ ግን ምን የምትሉት ለሌሎቹ ካለፊ ሊተራክቱ እስቲ ቤታዩ ዛሬ እያት። እግዚአብሔር ምስክሬን ነው የምልሽ፣ እያት ካለ ፊልተር የመጀመሪያ ቀ እንዴት እንደምታምር ዩቱብ ላይ አየሽ። አሁን አንቺ ቀይ ስለሆንሽ ብቻ በቃ ይሄ የነጮች አንዳንድ የነጮች አስተሳሰብ አለ፣ በቃ ነጭ የሆነ ነገር ማምለክ ምናም። አረተ ብራውን ጎልድ፣ የሚባል ጥቁር ጎልድ፣ ብላክ ጎልድ የሚባል ሰምተሽ ታውቂያለሽ? ብላክ ጎልድ በሏት እንደውም፣ ቤታዬ ነው ብላክ ጎልድ። እግዚአብሔር ይመስገን እንዴት እንደምታምር መልክ ማለት እንደዚህ ነው። አንቺ ብቻ ይሄንን እኔ አንዳንድ ጊዜ ይሄ ኢትዮጵያ ውስጥ ትዝ ይላችኋል፣ ይቅር በለኝ እና በተለያየ ምክንያት ሕፃናቶች ታመው ምናምን አይናቸውን አሟቸውን። እሷ እኮ እሱን ነው የምትመስለው። እንዲ ነው የምትለው። ዕቃ ለምን ረቃ የምታወራው እንትኑ ካሜራው። እኔ አሁን ስለማር ነው ካሜራውን እንዲህ ነው የምታስቀምጭ። እንዲ እንዲህ ቢያሳይሽ፣ እንደ እኛ እንዲህ ቢያሳይሽ፣ በኢየሱስ ምን ልትመስል እንደምትችል አንቺን ቆንጆ ነኝ በላይ ሰውን ብህ ሙሉ በቃ ጓደኞችሽም ቆንጆ አይደሉም። እኔ እርግጠኛ ነኝ። ልጅሽ እራሱ እንደ ልጅ እኮ ቆንጆ አይደለችም። እኔ ኔ ቆንጆ ልትሄድ ትችያለሽ። ሁሉም ከአንቺ በታች ነው። ከአንቺ ግር በታች ነው። እመቤታችን እመቤታ፣ ሁሉም ከአንቺ ግር በታች ነው። ይሄ ሁላ እንዲ የሚያደርግሽ ምን ሆነ ታውቂያለሽ? ጥጋብ። ስለዚህ እስቲ ከአንቺ የሚበልጡ ወጣቶች ሲመጡና ሲያዩት እናያለን። የአንቺ ችሎታ እዛ ጋ ነው እግር ኳስ እግር ኳስን የሚያስወድደው የብዙ ሰዎች ችሎታ ነው። ቲም ነው፣ ቲም ወርክ ነው። ከዛ ቲም ወርክ ፈንግጠሽ ምቶጭ ከሆነ አይሻሉ። ለዚህ ነው እኔ ውጡ ምላችሁ ውጡ፣ ያንችን ችሎታ ማየት ስለምፈልግ ነው። እንዳንቺ አይነቷ ደፋሯ ደፋሯ ሰች አሽሙረኛዋ፣ በሰው እንጀራ የምትገባ ሳትሆን ቤታየው በራሷ ብቻ ሰርታ በራሷ እንደ ሌላ ቢቀር ይ ዛሬው ፀጉር እንዲህ ነው። ዛሬ ደግሞ እነዚህ ቻይናዎች የላኩት ፀጉር ብላ ብትል ታስቃለች። ማንንም ሳትነካ ሰውንም ሳትነካ አታ ደግሞ ካልነካሻ ታትነካ ወይ? ደግሞ ለጓደኞቿ ተደረባ የዋህነት ስላለባት ካል አፍታሽ ስትደርሽባት የፈረደበት ዘመዶቿን አማራዎችን ከነክሽ ደሞ ታጥረጋርገናለች። አለቅ በፖለቲካው ከመጣሽ እሱንም ትታለች። ያለው ብዬ አፌን ከመክፈትና ከመርዳት ወደኋላ ለልብ ለምን ሰይጣን አይሆኑ ወጣቱን ብቻ በቃ ይህንን የፈለገ ነገር ብትል፣ እናንተ መልሱላት። እኔ አያገባኝም። እኔ ከፖለቲካ ወጥቻለሁ። ዶላሩ ላይ ነው ጫን እያልኩ ያለሁት። እኔም ባላገኘው ኢትዮጵያ ሀብታም መሆን አለባት። የእኔ ትግል ሰዎች ሀብታቸውን እኩል ይካፈሉ፣ ራይት ይኑረው፣ ለሁሉም ሰው እኩልነት ይኑረው። አንዱ ወደ ላይ አንዱ ወደ፣ ስለዚህ በማገኘው አጋጣሚ የምትሄድ ከሆነ ሰሜ ቤታዬ በዛ በኩል ይችላል፣ በማውቀው ባንን ኤክስፐርያንስ እኔ ባገኘሁት ገንዘብ በዚህ በኩል በዚህ እንደዚህ ያዋጣሻል። ምክንያቱም እኔ ቁጭ ቤት ተጎልቼ ትንሽ ሰዓቱም ስላለኝ ስለማጠና፣ እኔ ከዚህ ዩቱብ ላይ ባታባርሩ ኖሩ ንጉሳችሁ ነበር። የሆነ ከአራት ዓመት በኋላ ነው የመጣሁት። አሁንም አባራችሁኛል። ተመልሼ የመጣሁት ሪፖርት አባራችሁኛል። እኔ እንደዚህ ስታባርሩ፣ እኔ ደግሞ በዛ በኩል ሌላ የሚገባ እየፈለጉኝ፣ ወጣቱን በሙሉ ግቡ ግቡ ግቡና ብር ታገኙበታላችሁ። የዛኔ እንግዲህ ስንታችን አባራችሁ፣ መንግስት አንዱ አውራ ብሎ እያሰረ እየገደለ ነበር አይደለም ግን ትውልድ እየተተካ ነው ሄደው። ትውልድ እየተተካ ነው ሄደው። ስለዚህ ተተካለች። ቤታዩ ቀጥ የምታደርግ ቤታዩ ትተካለች። ሌሎቻችሁም ተተኩ፣ ጥሩ እንትን ያላችሁ፣ ጥሩ መናገር የምትችሉ ምክንያቱም ዳስጌቱን ጌልት ዶላር ነው። እዚህ ጋር የሚከፈለውን ዶላር ማንም አይነግራችሁም። ያ ፓወር የወጣቶችን ሀይል ወደ ብር መለወጥ ነው። እኛ የምንፈልገው ሀይላችሁ ወደ ብር የምትለውጡበት ገንዘብ የምታገኙበት ይቺ ገንዘብ ነገ ብትሄድ ኢትዮጵያ ውስጥ ነው የምትጠቀሙበት እርግጠኛ ነው እያንዳንዱ ኢትዮጵያዊ ብር ቢያገኝ እርግጠኛ ከኔ ጭምር ማንም ውጭ መኖር የሚፈልግ የለም እዛች ሀገር ላይ ነው ኢንቨስት የምታደርጉት አንድ ኢትዮጵያዊ ህይወቷ ተቀየረ ማለት የኔ ህይወት ተቀየረ ማለት ነው ስለዚህ ግብታ ሂዱ ዩቱብ ላይ በደንብ አጥሙ ቶፒካችሁን ከዛ ላይ ፎሎቻችሁን ማየት ነው የእናንተ ፎሎዎች ምንድን ነው መስማት የሚፈልጉት ምንም አያገባችሁም ስለሌለው ምንድነው? ኢትዮጵያነት የኔ ፎሎች፣ አሁን ለምሳሌ ምንድን ነው? እኔ አሁን በፖለቲካውን የምታውቀው። አሁን ፖለቲካውን ስተው ማን ያዳምጠኝ? ማን ያዳምጠኝ? ብቀልድም ምንም ብልም ቀልድሽ ያምረናል፣ ግን ምን አለን? ስለዚህ ማን ነው እኔን የሚፈልገኝ? ማን ነው የእኔን ነገር የሚያዳምጠው? ምን በአውራ ነው የሚጠቅመኝ? ቀልዱ ላይ፣ ስፖርቱ ላይ፣ ፈኑ ላይ ያ ምንምን ፖለቲካው ላይ አያስፈልጋችሁም። ፖለቲካ እንጀራ ይሆ ፖለቲካ ለመሪዎቻችሁ ነው። አስር ሰው ይሞታል። አስራ አንደኛው ሰው ይነግሳል። አለቅ ወይ አስራ አንደኛው ቤተሰቦች ጥሩ የትምህርት እድልና ጥሩ ኑሮ ያጋጥማቸዋል። አስሩ ግን ሞቷል፣ ቤተሰቦቻቸውን ይዘ ሞቷል። ፖለቲካ ውስጥ አት አያስፈልጋችሁም የኢትዮጵያ ፖለቲካ አያስፈልግም። ማንንም አንለወጥም፣ እኛም አንለወጥ የተቀመጠው የሚሄደውም ከቤተሰቦቹ ወይንም ከሚፈልገው የእሱን አላማ ከሚያሳኩት ውጭ ለህዝቡ ለኔም ላንች አይተርፈን። በቃ ራሱና ተመሳሳዮቹ ነው ይዞ የሚወጡ። ስለዚህ ተለወጡ። በቃ ብራችሁ ላይ ጫን በሉበት፣ ስራችሁ ላይ ጫን በሉበት። ራን ኮምፒውቴሽን አምልጡ፣ አምልጡ። ማንም የሚጠብቅሽ ሸ የለም። እኔም በዚቻ አቅሜ ካገኘው እሻገርሻለሁ። ስሻገርሽ ደግሞ ዘንዬ ነው መኖርሽን እንኳን አላስብም። ግን ፍራ፣ እግዚአብሔር የሚያውቀው ጎድቼሽ መሻገር ግን አልፈልግም። በሀሳብ አሻንፌሽ ግን በሀሳብ አሸንፌሽ ግን እሻገርሻለሁ። ችግሩ ምንድን ነው? በሀሳብ መሸነፍ ማሸነፍ ሳል ሊያጠቁኝ እኮ ራሳቸው ሊያጠቁ ተዘጋጅተ ነው ሊያስገድሉኝ ነበረላቸው ራሳቸው። ምክንያቱም እንደዚህ ሲባል የኢትዮጵያ ሕዝብ ይሳሳል። ገባችሁ? ያዝናል። በቃ የኢትዮጵያ ሕዝብ እኮ አቀማመጥ አቋም ሁሉ ጊዜ ተመልክቷ አመለከትሻለሁ ብለሽ አትንገሪያት። ተመልከቻት፣ ምን አወራች ዛሬ? ለምን ቁጭ ብለው አሁን እሷ ቁጭ ብላ ታውቃለች ምን እንዳልሽ ትናንት፣ ታውቃላችሁ። እኔ እኮ የጂጂኪ እና ይሄን ማኛ ግርፍ ነኝ ጋር አላለችም። ዩ ሲ ስለዚህ እሷን ለፍ ላይፍ ስትገባ ማዳምጥ ማናችሁ የናንተ ፋይ እንደሆነም ላይፍ ሲገባ አዳምጣችሁ የነሱን ሀሳብ የሚበልጥ ነገር ቁጭ መናገር ቁጭ አድርጋችሁ እሷን ደስራ አንችም ስሪ አለ። ዋናው ብሩ ላይ ነው፣ ከኪሱ የሚገባ ኢትዮጵያዊ ከኪሳችሁ ገብታችሁ አይደለም፣ ላይክ እና ፎሎ የተመቻችሁን ሀሳብ ላይክ ላይክ ላይክ በማድረግ ነው። በቃ በሀሳብ ይቀጣቀጡ መጥፎ ነገር አይነጋገሩ። የማን ሀሳብ ያሸንፋል ነው የማን ሀሳብ ለኢትዮጵያ ሶሻል ሚዲያ ተመልካቾች ይገዛሉ። እኛውን የምንፈልገው ሜዳ ላይ ቲሙን አስገብተን ደስ ያለን ነገር ሄደን ላይክ ውሽ በርቺ ነው የምንለው። አየሽ ያች ያቺ ብቻዬን ነኝ ብለሽ ባዶ ጭንቅላት አረብ ሀገር ልጆች አሜሪካና አሜሪካን ያላችሁ ግን ይሄ አይደለም፣ ይህ አይደለም። ስለዚህ እኛ ልጆቻችንን ልከናል ልከናል ልጆቻችን ከነሱ ጋር ፑሽ አርጓት፣ ፑሽ ሀሳብ ስጧት። ለቤት ላይ ያቺ ቆይታለች። የእኛንም ሀሳብ በልታለች። የራሷንም ሀሳብ ጨርሰ አሁን እንዴት አርጌ በምን ልምጣ፣ እንዴት አርጌ መምን ላውራ፣ እንዴት አርጌ ልቅበር ነው ያቺ። እንዴት አርጌ በቃ እዚች ዲኮን ታስቀኛለች። የእግዚአብሔር ምስክር ነው፣ ታስቀኛለች። በቃ ግር ምትለኛል። በነገራችን ላይ ችግር ድህነት እንደዛ ነው የሚያደርገው ምክንያቱም ካላችሁበት ቦታ ላይ ዝቅ ማለት በጣም ነው የሚያስፈራው። ከዛ ላይ አሁን ስኳሬ ስኳሬ አሁን ብዙ እዳለባት ገባችሁ? በጣም ነው እኔ እርግጠኛ ነኝ ዛሬ ሌት አልተኛች። አንድ ረፐርሰንት ነው የሚያገራችሁ። በቃ እንዲ ነው ምትለ ይሄ መኪናውን ልመልስ፣ በክሬዲት የተገዛ መኪና፣ ሰርቼ ከአንቺ የበለጡ ከአንቺ የበለጠ እድሉን ያላገኝ እኔ አሁን ጉቺ ከጉቺ ጋር ስለጠበቀ ብዬ ብዬ ብዬ ብዬ እኔ ምን አይነት ቡዱ እንዳደረጉባት እሱ መድሃኒዓለም ያውቀው። ምን እንዳደረጉባት አልኩኝ ልክፈትልሽ አልኳት እግዚአብሔር በሚያውቅ እኔ አሁን የጉቺን ጭንቅላት የጉቺን አነጋገር የሚያክል ማል ሚል እኔ ምን አይነት መድኃኒት እንዳደረጉባት እኔ እንዲያውም ዱባይ ሊሄድ ነው። የትኛው ጸበል እንሂድ በሙሉ አልኳት የትኛው ጸበል እንሂድ ጉቺ ማን ያምጣልኝ? እዚህ ጋር ማን ያምጣል? ስለዚህ እየመጡልሽ ነው።